ስለተገናኘን በጣም ደስ ብሎኛል። ይሄን ለፈቀደ እግዚአብሔር ይክበር ይመስገን። በሰላም ተገናኘን። እንዴት ነው ሁሉ ነገር፣ ሰላም ነው እያላችሁ፣ በጥሩ ጊዜ ነው። በጋውም በደንብ በግጓል። ትምህርት ተጀምሯል። እንዴት ነው ሳምንቱ ጥሩ አለፈ? ሰይፉ ቤቤስም ከተለያዩ እንግዶች ጋር እሁድ ምሽትን ከእናንተ ጋር ሊሆን ይኸው ሰዓቱን ጠብቆ፣ እናንተም የተለያዩ ነገሮች ትልካላችሁ። በዚህ ሳምንት በጣም አነጋጋሪ ከሆኑት ጉዳዮች መካከል መቼም የኪነ ጥበቡ አለም ወሬ ነበርና ያሬት ነጉ ስለሚላን የሆን ነገር ጻፈ። እሱን ቀይሮ ሀሳብ መለዋወጣውን እንደ ፋሽን ሆኗል። አንዱ ይህን ጻፈ ፌስቡክ፣ ከአንቺ ጋ እንዲህ እንቀራረባለን ብዬ አስቤ አላቅም ባንቺ ውስጥ ኢንስታግራምን። ቲክቶክን አይቻለው። አመሰግናለሁ ፌስቡክ። በፌስቡክ ይሄ የቀያየሩ ባሳለፉን ሳምንት ከተከሰተው ጉዳይ መሀል አንዱ እሱ ስለሆነ ነው። በነገራችን ላይ የማህበራዊ መገናኛ ነገር ከተነሳ ፌስቡክ፣ ቲክቶክ፣ ኢንስታግራም ምናም ምናምን አሁን ከብዙዎቻችን ጋር የዕለት ተዕለት ህይወት እየሆነ ነው። ግን ከእኛ ኗኗ አርጋ እነዚህ ተቋማት ይግባባሉ ወይ? ባሳለፍነው ሳምንት ለምሳሌ አንዱ ይህንን ቪዲዮ ለጥፏል። እስከ ዛሬ ብዙ የለፈውበትና 100 ሺህ ፎሎወር ያፈራሁበት ትልቁ አካውንቴ ሆፕ ቲክቶክ ቲፕ የመስቀለት ባልጠበቅኩት መንገድ ሙያዬን ላሳያችሁ በሚል በግሳርድ ላይቭ ገብቼ ነበር፣ እና ላይቬ ተዘግቷል፣ ታግዷል ለተወሰነ ሳምንት ላይቭ በግሳርድ ቲክቶክ አገደብኝ። ላይቭ መግባት ያልቻልኩት ለዛ ነው ይላል በግማረድ ይሄ ለሌላው ዓለም በጣም አስቸጋሪ ነውና፣ ከኛ ባህል ጋር ልመጣ ብሎ ነው። በነገራችን ላይ አሁን አሁን ድሮኛ ሸክ ሲደረግ ቆመን ምናምን የማየቱ ነገር ብዙ እየተመከረ አይደለም። ለማንኛውም ቲክቶክና የቲክቶክ ደንበኞች በዚህ ምክንያት አልተግባቡም። ቲክቶኩ በጣም የብዙ ሰዎች ሱስም እየሆነ ነው። ለጥሩ ነገር ደሞ ሲውል ደስ ይላል አይደል? ባሳለፍነው ሳምንት ለምሳሌ አንዱ ይሄን ትዝብት ለቋል። የወላችሁ ተመልካቾች እንግዲህ ደብረ ዘይት ውስጥ ኮንዲ ከሚገኙ ገራሚ ገራሚ አሰጣት ስጦች ላሳያችሁ። እንዴት እንደተሰጣ እንዴት እንዳሰጡት እናንተ መፍትሄውን ፈልጉለት። የወላችሁ እንግዲህ አራተኛ ላይ እንደዚህ አርግቶ ሰጣ የሚበረሰው ይኑር በምን ያቆሙት በምን በመሰለ ለትኛው እንዱላለቀ እንዴት ወጡ እንዳሰጡት እግዚአብሔር ይወቅ። እንግዲህ እናንተ ችን ተጨነቁባት። አራተኛ ፎቅ ላይ በምናቸው ነው ልብስ ያሰጡት ሲል ነበር። ለነገሩ እኔም አይቼው ደንቆኛል። አይገርምም ግን እንዴት ነው ዘመናዊነት ከተማችንና ከተሜነት ትንሽ አስቸጋሪ የሆነ ነው። ለማንኛውም ለላኩልኝ ልብስ ጋር አይገባም፣ በጣም አመሰግናለሁ። ብዙ ጊዜ በተለይ ይሄ የማማረር ነገር እንትን ተወደደ ማማረር ነው እንትን ተወደደ ማማረር ነው። አንዷ ተመልካቼ ይሄ ልካለች፣ ሽንኩርትን በቁጥጥር ስር ለመዋል ዋጋውን ለመቀነስ ይህን ጥረት አድርጊያለሁ ብላለች። እስኪዩት፣ ሽንኩርት ስልሳ ብር ገብቷል። ስለዛ እንዴት አድርጋችሁ ሽንኩርትን በቤታችሁ መትከል እንደምትችሉ ይኸው፣ በውዱ የዘይት ዕቃ ውዱ ሽንኩርት ተተክሏል። ዋው ባሳለፍነው ሳምንት እንግዲህ የተለያዩ አዳዲስ ነገሮች ተከስተዋል የሴፉ ኦን ኢቢኤስ ተመልካቾች ተመልካቾችም የተለያዩ ነገሮች ልከውልኛል ከተላከልኝ መሀል በጣም ደስ ያለኝ ልጁ የለውም በዚህ ላይ ፍቅረኛ ይዟል እና ጓደኛውን ያማክሯል በእናትህ የለኝም በዚህ ላይ ጭር ያለ ቦታ ውሰደኝ አለችኝ እና ምን ትመክረኛለህ የጓደኛው መልስ ደስ ይላል ኪሱ እስከ ተህታታ ጭር ያለ ቦታ የመጋበዝ ነገር ከተነሳ አንዱ ለምንድን ነው እስከ መቼ ነው ፍቅረኛዬን ብቻ የምጋብዘው እናቴን አልጋብዘም እንዴ አዎ ብዙዎች ከእናቶቻችን ጋር የእናቶች ቀን ብቻ ነው መገባበዝ ባህል ያለው እሱ ግን ቴ አለና እናቱን ይዟቸው ሄደ ፒዛ ቤት ፒዛ መጣ አዩት እኔም ለስንት ነው ዋጋው ይቀር ማሰር ዝም ብልሽ ለምን ይሄ እህ ይሄ ሦስት መቶ ይሁን ግድ የለም ዋጋው እንኳን ይሁን። እኔ የምልህ አንተ ግን እንደው ቤት ነው እንዲቅጣም አትበላ ወይስ ከላይ ወጥ ማብሰሳለሁ? እረ እንደው ዝም ብለሽ ቤ ከእናቶች ጋር መገባበዝ በቃ እንዲህም ቢሉ መገባበዙ ደስ ይላል። ክብር ለእናቶቻችን። ባለፈው ሳምንት ተመልካች የላከልኝ በጣም ደስ የሚል ቀልድ መሀል፣ ቅናት ጥሩ ነው ጥሩ አይደለም፣ በተለይ በትዳር ላይ አንዳንዴ ችላ የሚሉ ሚስቶች እንዳይወዱኝም እንዲያስብላሉ። አንዳንዴ ደግሞ ከመጠን በላይ ደግሞ ሲሆን ህመም ነው እንዲያስ ብላል። ደወለች ሚስት ነች። አንተ ምን ነው ቆየ፣ እንኳን ደወልሽ። ከኋላም ኩላንስ ይሰማሻል? አዎ ይሰማኛል። ምንድን ነው? ኧረ ከቢሮ ስወጣ እኮ ደረጃ ላይ ወድቄ ሜሮን አፍሳኝ ሆስፒታል ወሰደችኝና እንኳንም ደወልሽ። ኧረ አስቸጋሪ ነው፣ ቶሎ ቶሎ እጅህ ይቆረጥ እያሉኝ ነው። ቆይ፣ ማናት ሜሮን? ትንሽ ለየት ይላል። እንደዚህ ሲሆን ቀናት ደግሞ ደስ አይልም አይደለ። ለማንኛውም ለላኩልኝ ሁሉ ከልብ ነው ማመሰግ። በጣም በጣም ሴፉ ቤቤ፣ ሳቅ ጨዋታ ብቻ አይደለም። የተለያዩ የተቸገሩ ወገኖች አሉ የፅድቅ መንገዳችን ላይ። እስኪ የነሱን ቪዲዮ አይተን ደግሞ ለእነሱ እጃችንን፣ ጸሎታችንን፣ ሀሳባችንን አካፍለን እንመለስ። በፊት የምተዳደረው በቀን ስራ እየሰራሁኝ ነበር የምኖረል አሁን ግን ይሄ ልጅ ሰወልደው ታማኝ ይሆነብኝ፣ ምንም ነገር ለልጁ ምንም ነገር የማደርግለት ነገር የለኝም። በፊትም የማሳክመው ሰው እየረዳኝ ነበር። አሁን ግን ምንም ነገር ማሳከመም አልችልም። ዳይፐር እራሱ አጥቼ ምንም ነገር የምገዛበት እያጣሁኝ፣ ሰውነቱ እንትን ችፍ እያለብኝ፣ በጣም እየተቸገርኩኝ፣ ሽንቱን ራሱ መቆጣጠር ስለማይችል ልጁ እና ልጁ፣ እኔም የምኖርበት ምንም ነገር የለኝም። መጠለያ ራሱ የለኝም እና ያንን የምኖረውም አሁን ቤተክርስቲያኑ ተጠልዬ ነው። እና የኢትዮጵያ ሕዝብ እጃቸውን እንድትዘረጉልኝ በፍትእና እጠይቃለሁ። ተወዛዋዥ ቀለም ወርቅ ባልቻ ወይም ሀና ባልቻ እባላለሁ። በአስራ ዘጠኝ ዘጠና ሶስት በትያትርና ባህል አዳራሽ ነው የውዝዋዜ ሙያ ተቀጥሬ መስራት የጀመርኩት። ለብዙ አመታት ትያትርና ባህል አዳራሽ ውስጥ ሰርቻለሁ። ከዛም ወደ ብሔራዊ ቲያትር ነው የመጣሁት። ከአስር እስከ አስራ ሁለት አመት በላይ ብሔራዊ ቲያትር ውስጥ ሰርቻለሁ። በአገሩ ውጭም በመንግስት ተልእኮ በሙያ ያገልግያለው። በአሁኑ ሰዓት የጤና እክል ደርሶብኝ የደም ካንሰር ህመምተኛ ነኝ። ረዳት የለኝም። በህመሙ ከፍተኛ ጉዳት ምክንያት የመስማት ችግር አጋጥሞኛል። መስማት አልችልም። የኢትዮጵያ ሕዝብ፣ የሙያ አጋሮቼ በሀገር ውስጥም በሀገር ውጪም ያላችሁ የቻለ በአቅሙ ያልቻለ በጸሎት እንድፈወስ እንዲረዳኝ ነው የምፈልገው። መንግስትም የበኩሉን እንዲያደርግልኝ የተሻለ ህክምና አግኝቼ ድኛ ወደ የምፈልገው መድረክ መምጣት እፈልጋለሁ። አሁን ያለሁት የካንሰር ህሙማን መርጃ ድርጅት ውስጥ በጊዜያዊነት ነው ያለሁት። ማንም ምረዳት፣ ማንም አስታማሚ፣ ምንም ተቀምጬ የምታከምበት ምንም ቦታ የለኝም እና ያለውን ችግር አይቶ የኢትዮጵያ ህዝብ ማንኛውም ችግርን አይተው እንድረዳኝ ነው የምፈልገው። ቃጥላ ማርያም ለአውደ ምረቷ ለምስክርነት ታብቃኝ እኔንም መሰል ወገኖቼንም ትማር። ስለ ደግነታችሁ አመሰግናችኋለሁ። በጣም በጣም ቤት፣ ዛሬ የተለያዩ የመዝናኛ ዝግጅቶች አሉ። እስከ ዝግታችን ፍጻሜ አብረን እንሁን። መደበር የለም ፈታምበል መዝናናት ነው። ከቅኝት በአንድ መሸጋገሪያ በኋላ በቀጥታ እንመለሳለን። የታል ታዲያ ፒያሳ ሲኒማ ኢምፓየር ፊት ለፊት ቁጥር ሁለት፣ አራት ኪሎ ምኒልክ ትምህርት ቤት ፊት ለፊት ክሎስ ሲቲ የወንዶች አልባሳት።